የሰው ልጅ ግን እንዴት ነው በአንድ አፉ ለመላስ የሚሆነው? ትናንትና ምን ነበር ያልኸው? ዛሬ ደግሞ ምንድን ነው የምትለው? የሁለቱን ልጆች ህይወት ለመበጣበጥ የሁሉ ነገር መደረጉ ምን አስፈለገ? ዛሬ ደግሞ የሀይሚን ስም ለማጥፋት ብቻዋን የዛህት መጣህ አይደለ። አንተ ልጅ ግን መስመር የተላለፍ፣ ካልመሰለም ሀይሚ እንድትናገሯት አልፈልግም። ሀይሚ ምንም ነገር እንድትሏት አልፈልግም። ሀይሚ ሲከፋት አልወድም። ሀይሚን አሳበዷት። ሀይሚን እንደዚህ ያደረጓል። ለሀይሚ ስን መስዋእ ከፍ እያለሁ ብሩኬ ራሱ ያንተን ያህል ደረቱን ነፍቶ ለሀይሚ መስዋእ ከፍ እያለሁ ብሎ አያቅም። ሲጀመር ምን አይነት መስዋን ነው ለሀይሚ የከፈልክላትኝ? በመጀመሪያ ብትደበደብ ሀገራችን ላይ ምን ይባላል መሰለ በለፈለፉ ባፊ ጠፉ ይባላል። እና ስለለፈለፍ በተናገርከው ነገር ነው የተደበደበው። ገባ አደለ? ሲቀጥል ደግሞ ማንና ምን ስለሆነ ነው? ማን ነው አንተን የሀይሚ ጠበቃ ያደረገ? ሀይሚ ራሷን የምታውቅ እና በራሷ የምትተማመን ሴት ናት። የማንም ጠበቃ አያስፈልጋትም። ገባ አደለ? በመጀመሪያ ደረጃ ሀይሚዬ ማንም ባልጠየቀ ሰዓት ታመሜ ሀይሚ ነበረ ስታስታመመኝ የነበረው። ቤት የመታ የጠየቀች ሀይሚ ነ ካላወቀህ ሀይሚ ደጋግማ ነግራሃለች። እኔም ደሞ አስረግጬ ልንገርህ፣ ሀይሚ አንተ ቤት የመጣችሁ ለጥቅሟ እንጂ አንተን ለማየት ብላ አይደለም። በመጀመሪያ አክብራህን የመጣችሁ ገባረ። ሲቀጥል ደሞ ብሩኬ እንዳይታሰር ክሱን እንድታነሳላት ብዙ ጊዜ ደጋግማ ነግራሃለች። ቤትህ የመጣሁትኝ የብሩኬን ክስ እንድታነሳ ነው። ክስ እንዳትከሰው ፈልጌ ነው እንጂ ሌላ ነገር ፈልጌ አይደለም። በተለየ መንገድ አትዩ ብላቁ ብዙ ጊዜ ነግራሃለሁ። ካልገባህ በጥብጠህም ቢሆን ጠጣው። እንዴ ሰውዬ ግን ምንድን ነው የሚሻለው? ትናንትና ሃይሚን እፈልጋት አለ ወዳት አለ ስትል ነበረ። ገባ ለብሩኬና ሶፊ ፊት ተናግራሃል። ታምሌሉ ላይ ያለውን ነገር ነው። ሃይሚን የምፈልጋ ስትል ነበር። ሶሲና ብሩኬ ታምሌል የሰሩት ታስታውሳላችሁ። ቤተሰብ ምንም መዘርዘር አያስፈልግምና ሃይሚን ነገ አግኝቼሽ በስልክም ቢሆን እነግርሻለሁ ወይንም አግኝቼሽ እነግርሻለሁ ሲል ነበረ። ይሄ ሁሉ ጉዞ የሚጓዘው ዛሬ ሃይሚን አገኛት አይደለ? ሃይሚ ያገኘችው ስለምትፈልገው ነው እንደ ዳኒ አይነት ስሜት ይሰማታል ብሎ ለማሰደብ ነው ይሄን ሁሉ ነገር ያደረገው። በዙሪያችን ብዙ ሰዎች ሊኖሩ ይችላሉ፣ የነገሩን ነገር ሁሉ ግን እውነት አይደለም። ዳኔም ዛሬ ለሃይሚ ስል ነው እንደዚህ ያደረኩት። አይታችሁ ከሆነ ብሩኬ ሲደበድበው፣ መደብደብ ስላልቻለ ብቻ ለሃይሚ ስል ነው ሃይሚ አጠገቤ ትላለች ነው ሲል ነበረ። ዛሬ ደግሞ ሃይሚን በሁለት ለማሳር ለአንቺ ስል ነው የተደበደብኩት፣ አንቺ ፊት ስለሆነ ምንም ነገር ማድረግ አልፈለግኩም። ለዛ ነው የተደበደብኩትኝ። በዛ ላይ ደግሞ ሶሻል ሚዲያ ላይ ማንም እንዳይናገርች ጠበቃ ሆኜልሻለሁ። እንዴት ነው እንደዚህ የምትይኝ? ረባክ ሲጀመር እሷ ማን ነው? ጠበቃ ያስፈልጋታል ያለ ራሷን የምታቅ ሆሊ የሆነ ሴት ናት። ገብ አደለ በእንዳንተ አይነቱ ጠበቃ የምትጠበቅ አይደለችም። ሲቀጥል ደግሞ መስዋዕት መስዋዕት አትበል። ያንተ መስዋዕት በአፍንጫዋ ይውጣ። ብሩኬ ራሱ ብዙ ጊዜ አፏት ያሳለፈ፣ ብዙ ነገሮችን ለሷ ሲል የተወ አንድ ቀን እንኳን ወጥቶ መስዋዕት ከፍያለሁ ብሎ አልተናገረም። ሲጀመር አንተ ምን አይነት ወንድ ነህ? አንድ ወር ባልሞላው ጊዜ ውስጥ ሀይሚን አወካት ተዋወካት። ያወካትም ደግሞ በሶሲ እና ብሩኬ በሰሩት ነገር ነው። ከዛ ወደዚህ ሀይሚ ተመችታኛለች፣ ቆንጅዬ ናት፣ እናውቃለን። ደስ ትላለች በጣም እናውቃለን። ሁላችንም ሀይሚ ደስ ትላለ፣ ቆንጅዬ ናት። ቆንጅዬ ስለሆነች ደስ ስለምትል ብቻ ግን ሁሉም ሰው ያያት ሁሉ የእሷ ፍቅረኛ ወይንም አፍቃሪ ነው ማለት አይደለም። እሷ ያንድና ያንድ የብሩኬ ብቻ ናት። ገባ? ይሄን ነገር አስረግጣ ነግርሃለሁ ዛሬ። እውነት ለመናገር ዳኒ ትናንትና የተናገረው ነገር ላይ እኔ ደስ ብሎኛል። ደስ ያለች ነገር ምንድነው ካላችሁ ለሀይሚዬ ጥያቄ ነበረው ባሚሮ ውስጥ የሚመላለሰው ሙሉ ለሙሉ መልስ አግኝታለች። ዛሬም ደግሞ አስረግጣን የነገረችው እኔ ከብሩጌ ጋር መጣላት የምፈልግ አይነት ሰው አልነበርኩም። የምር በጣም ተናዳበታለች፣ ከምታስቡት በላይ በዳኒ በጣም ነው የተናደደችው። ዳኒ ግን ዛሬም በእውነት አለማሰር ይሞክራል። ሀይሚዬ ለአንድ ሰው ሶሻል ሚዲያ ላይ እንዳይናገሩ ሽኮን እያስጠነቀቅኩ ነው። ሀይሚዬ እንደዚህ ሲያደርጉ ሽኮ ደስ አይለኝም። ሲከፋሽ ደስ አይበልሃ ታዲያ። እሷ ምን አገባት? እሷ ጠበቃ ቀጠረች አልቀጠረችም። አንተ ወደህና ፈቅደ ነው ዊንዶውስ የምትልቀሰቀሰው ገባ አይደል? በመጀመሪያ ደረጃ ሲቀጥል፣ የፈጨረቃ ፋሚሊዎች ሕፃን እያሏችሁ እየሰደባችሁኝ እንደውም እኮ ተሳስተዋል። ይበዛብሃል። ሕፃን ራሱ ከአንተ በላይ በደንብ ያውቃል። ገባ? በደንብ ያስተውላል። የራሱን ህይወት በጥብጦ የሰውንም ለመበጥበጥ አይሞክርም። በመጀመሪያ ደረጃ ማለት ነው። ሲቀጥል ደግሞ ልጅቷን እንዳሰብክላት አስመስለ ዛሬ ጠርታ ልታስድባት አደለ? አንዳንድ ሰዎች አሉ ማለት ክብር የማይገባቸው ሰዎች አሉ፣ ስታከብሯቸው ያከበራቻቸው ሳይሆን የሚመስላቸው እንዴት ነው ፈርተው የመጡላችሁ? ስለዚህ በነዛ ሰዎች ልታሰድባት ነው ፈልጋው ሄደች። ዳኔን ትፈልጋለች እንድትባል ነው። በመጀመሪያ ደረጃ ሀይሚ እያስቀድማ አዲስ ሕይወት አለ ከሀገር ወጣለሁ ምናምን ስትል ሰምተነው፣ አንድም ደግሞ ትናንትና ብሩኬ ና ፊት መተ አዲስ ነገር አለ ስትል የነበረው የሀይሚን ስም ለማስጠቆር ሀይሚን ለማሰደብ ያደረግክበት ረቂቅ ነገር አይሰካልህም። በመጀመሪያ ደረጃ ሀይሚ የሁሉ ነገር ስለተገለጸላት ደጋግማ ነግርሃለች። እኔ በተለየ ቦታ ትኩረት የሰጠው አንደኛ ብሩኬ ስለደበደበ ሁለተኛ ነገር ደግሞ ክሱን እንድትተው እንጂ እኔ አንተ ጋር ምንም ነገር ኖሮኝ አስቤም አይደለም ይሄን ነገር ማወቅ አለብ፣ ብላ በደንብ አስረግጣ ነግርሃለች። አንተ ካልገባ ደግሞ ምን እናደርጋለን ታዲያ? ሰው ተነግሮ ካልገባ በግድ እንዴ ነው ተደብድቦ? አይገባውም አይደለም። ሲቀጥል ደግሞ ለሀይሚ ልዝፈንላት፣ ለሀይሚ የምንሆንላት ማለት አይጠበቅብህም። እሷ የራሷ የሆነ ሰው ያላት ሴት ናት። በመጀመሪያ ደረጃ ሲቀጥል ደግሞ ደጋግመህ ማለት ነው፣ ደካማ ጎን መሆኗን ሁሉም ሰው አውቋል። እንዲያረባ ክባክ ተው። ምን ይሻልሃል? እኔ አንተ ለምትናገረው እኔ እየተሳቀቅኩ ነው። ሌላ ደግሞ ሰው ማክበር ሞክር። በመጀመሪያ እነ ሀብቴን ስማቸውን እያነሳ የጨረቃን ኦሬንስ እንደዚህ መሳደብ ወይንም ደግሞ ከፍ ዝቅ ማድረግ አይጠበቅብም። ራስህ መጀመሪያ አክብር እንድትከበር። በመጀመሪያ ደረጃ ሲቀጥል ደግሞ ልጆቹ በቃ ተዋቸው። ዛሬ ሀይሚዬ ተናግራለች፣ በቃ ከዚህ በኋላ ከአንተ ጋር ያለውን ነገር ጨርሻለሁ ካልፈለግ ከሶስት ጋር ያለውን ነገር አስተካክል፣ ካልፈለግ ደግሞ የራስ ጉዳይ ነው ያለችው። እንደዚህ ስትለው ግን ሃይሚኔ ላንቺ ስል ብዙ መስዋዕት ከፍዬ። ምን አይነት መስዋዕት ነው የከፈርከው? ምን አይነት መስዋዕት የተመታው በተናገርከው በመላስህ ነው። ገባህ አይደል? በሃይሚ አይደለም ሌላ ምን አይነት መስዋዕት ከፍለሃል? የእነሱ ህይወት ከመበጥበት ውጪ የብሩኬና የሃይሚ ህይወት ከመበጥበት ውጪ ሃይሚ ዛሬ ቆጭቷታል። ተናዳለች። ከብሩኬ ጋር መጣላት እንደሌለባት ነው የተሰማት። እዚህ ጋር ደግሞ የብሩኬም አንድ ችግር አለ። እሱም ደግሞ እንደዚህ የምትዋደዱ የምትፈላለጉ ሰዎች ከሆናችሁ ፍቅርህን በግልጽ መናገር ማስረዳት፣ ለዛም ደግሞ ሀይሚም ምን ይሆናታል? ጉልበት ይሆናታል። ኮንፊደንስ ኖሯት እንድትናገር ብዙ ሰዎችን እንዴ ነው አፋፋቸውን እንድትላቸው እንድታስይዛቸው፣ ጥጋቸውን እንዲይዙ ማድረግ ትችል ነበረ። ብሩኬ ከቻል እንደምትወዳት ንገራትኝ። መውደድ አይደለም ፍቅርህን ግለጽላትኝ። በጣም እንደምሳሳላት እናውቃለን ግን ለምን እንደያዘ ፍቅርን ለመግለጽ ምን እንደያዘ ብቻ ነው እኔ ግራ አይገባኝም፣ ማለት ነው። እንደዚህ አይነት ሰዎች ሲመጡ ጥጋቸውን ማስያዝ ትችላለች፣ በኮንፊደንስ መናገር ትችላለች ሀይሚ። ነገር ግን ካንተ ካልመጣ ምን ብላ ነው ልትናገር የምችለው? በጣም ብዙ ጊዜ በተደጋጋሚ በተዘዋዋሪም ቢሆን ይህን ነገር አስረድታለች ነግራለች። ከቻል የምትወዳት ከሆነ አሁንም ቢሆን ሀይሚዬ፣ ይቅርታ ልቧ ተመልሷል። ብዙ ነገሮች የተዘጋጀላት ወጥመድ ወጥመድ እንደሆነ ገብቷታል፣ ያውቀዋለች። ስለዚህ ነገሮችን ረጋ፣ ሰከን ብላ እያሰበች ነው። አንተም ደግሞ መለስ ብለህ ነገሩን ለማስተካከል ሀይሚ ጋ ያለው ነገር ሙሉ ለሙሉ ክሊን አርጋችሁ ይቅርታ ተጠያይቃችሁ እንደገና ከቻልክም ፍቅርህን ገልጸላት። አብራችሁ ብትመጡ ደስ ይለኛል፣ እንደ እኔ ማለት ነው። ዳኔም ደግሞ የራስን ህይወት አስተካከል በመጀመሪያ የአራት ዓመት ፍቅረኛህን እያጣጣለህ፣ እሷ ማለት እኮ እያልክ ስለሷ ክፉ ነገር እየተናገር አንድ ወር እምታቃትን ሀይሚል ተወዳት አለ ታፈቅራት አለ የሚለው ነገር በጥጣ በግተኛ ራሱ አይገባኝም። የሰውን ህይወት ከመበጥበጥ ውጪ ሌላ ስሜት የሚሰማኝ የለም። ገባህ አይደለም? ህፃን ብለን እንዳትሰደብም፣ ደግሞ እንደ ህፃን የሚያደረግህን ነገር አስቁም። በቃ ያ ነገር ተወ።